የት አለህ፣ ዛሬ በጣም ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ፉአድ ሶፊያን ያሳብዳት አረትቼ ማለት ነው። እናት እናት ተሰደበኝ አሶጣት አሶጣት፣ ማን አባሽ የፈራሽ መስሎሽ ነው። ዘምበረዛ ዘምበረዛ ነው። ሌላ ሴት ይዞባት መጥቷል በታመመበት እንግዲህ። በቃ ጠብቂ፣ ብዙ ነገር ነው የምሰራሽ እያለቻት ነው እንግዳ የሆነ ነገር ሰብስክራይብ ሼር፣ ያላረጋችሁ እያረጋችሁ ቪዲዮውን ጀምሩት። ተው ተው፣ ኧረ በእናታችሁ አሳይሻለሁ ማለት

የው ሜል ቅዳሜ እና ቪዲዮንት በመሃል የአረበኛ የምትችሉ ሰዎች አስተካክሉልን። ማለት የፈለግኩት የገባች ሰዎች ኮሜንት ላይ አስቀምጡልን። እንግዲህ ቪዲዮ ምን ይመስላል የሚለውን አብረን እንከታተል። የትም አይገኝም እንደዚህ አይነት ፍቅር። ፍቅር ስለሆናችሁልኝ እጅግ አድርጌ አመሰግናችኋለሁ። እንግዲህ እኔ እንጃ። ቆይ ግን ፉአድ ምን አስቦ ነው? እንደዚህም አሞትም እንደዚህ ይሆናል አረ በጣም የሚገርመው መኖሬ እንፈልጋለሁ። ለዚች ሚስቴ፣ ለእናቴ፣ ለብዙ ሰዎች ለምትወዱኝ፣ ለእናንተ መኖሬ እንፈልጋለሁ። እንኳን ተረፍኩኝ። በመትረፌ በጣም ብዙ ነገሮችን አስተካከላለሁ። በጣም የተሻሉ ነገሮችን ከዚህ በኋላ ከኔ ተጠብቅ ከኔ ተጠብቁ። የምሬ ነው የምላችሁ። ማለቴ ነገሮች አስተምረው ነው የሚያልፉት የሆነ ነገር ስለጠፋ የሆነ ነገር ስለተበላሸ ምናምን አይከፋኝም። እኔ ከኖርኩኝ በቂም። እኔ ስኖር የተሻለ ነገር ማምጣት እችላለሁ። ገባችሁ? እኔ በህይወት ስኖር ከቁስ በላይ ማምጣት እችላለሁ። እንደዚህ አይነት ኤነርጂ ነው ያለኝ። ስለጠፋው ነገር ስለ አድሮን ኬር እኔ ያለው እኔ ካለኝ አሁን ካለኝ ሰባ እጥፍ ሰማያ ጠፍ ብቻ የተሻሉ ነገሮችን ማምጣት እችላለሁ። ስለዚህ አልከፋኝም፣ ስለ ዳንኩኝ አልሐምዱሊላ። የሆነ ነገር ሊያስተምረኝ ነው ይሄን ነገር ያመጣብኝ። እኔ በጣም በጣም በጣም ደህና ነኝ። ለዚችም ቆንጆ ልጅ ኖሬላታለሁ። ለእናቴም ለእናንተም፣ ለምትወዱኝ ሙሉ ቤተሰቦች ኖሬላችኋለሁ። አልሐምዱሊላ፣ አልሐምዱሊላ። ብቻ ግን ዛሬ እዚህ ቤት ውስጥ ቀጥሪያታለሁ። ሶፊን በምክንያት በምክንያት ነው የቀጠርኳት። አልተገናኘም፣ ትናንት አልጠይቀችም። በዚሁ አጋጣሚ ልታዘባት። ትናንት መታ አልጠይቅሽኝም። ስራ ነበር። ምን አገባኝ። ከእኔ የሚወጥ ነገር የቤተሰቦች ዛሬ በቃ ሲጠራኝ እንዲሁም ደግሞ በጣም ብዙ እህት ወንድሞቻችን እንዴት ነው ፉአድ፣ ምን ላይ ነው ተሻለው ወይ አሁንስ ደህና ነው ወይ ምናምን ብለው። በጣም ብዙ በነገራችን ላይ ብዙ ማለት አለቅም። ይሄን ያህል የሰው መውደድ እንዳለ አለቅም። እና ብዙ እህት ወንድሞች በጣም ተጨናንቀው ነበር። እና ያው ዛሬ መጥቻለሁ። እና ደግሞ የጓደኛ ቤት በጣም ነው የሚያምረው። ተመችቶኛል። ደስ የሚል ቤት ነው ያለው። ከዚህ ከዚህ ቤት ምናምን ለካስ እየረሳ እንዴት ረሳሻለ። አንቺን ከቤት ጋር ላወዳድር ነው ወደድሽው ቤቱ? እንደዚህ ነው ቤት ነው፣ እንደዚ ቤት ነው። ጌጣጌጦች ማለት እንደዚህ ቤት ያሳምራሉ ብዬ አላሰብኩም ነበረ። ብቻ ግን ሰላም አላልሽም እንዴ? እንወዳችኋለን። ዛሬ ወደ መጣንበት፣ ዛሬ እንደዚህ ተሽሎ ስላየው በጣም ደስ ብሎኛል። እንቀሳቀሳ በኋላ ይፈታልኛል። አሁን እቺ ነገር ነገ ትፈታለች። እንሻአላህ ነገ ትፈታለች። አሁን ነገ እንሄዳለን ሆስፒታል። እኮ ሊፈቱት አይመስለኝም ግን። አይ ይፈታል። ደበረሽ እሺ ይፈታል። እንካራ ሰው ነ እና መቼ ነው የሚያደርገን እነዚህ ነገር? አሁን ድኛሉ ማለት የሆነ ነገር ማለት ቤተሰቦች፣ አንድ ሚስጠር ልንገራችሁ እና የሆነ ነገር የሆነ ሀሳብ አምጥታልኛለች ከዛ በፊትና፣ ሀሳቧን አክሴፕት አድርጌ ተቀብዬ እሺ ብያታለሁ። ከዛ እያጨናነቀች እያጨናነቀች ነው ብትረጅ እየጨናነቁ አይደለም። በጣም ነው የተረዳሁ ወላ ግን በቃ አሁንም አሰብክን እንዳትቀየር፣ የምር አልቀይርም። ማለት ነገ ዛሬ የሚለውን ነገር ትተን ቀጥታ እንሄድ። እንደዛም እኮ በጣም ታላቅ ሰዎች ነው እየጠበቁ ነው ያሉት አይደለም? ከአንዴ ሁለቴ ብዙ ነገር አዘጋጅተው ጠብቀውናል። ያ ነገር ደግሞ ማለት በአንዳንድ ምክንያት ቀርቶ ተበላሽቶብናል። ገባ አይደለም? አሁን ግን ሰው አክብሩን ሲጠራን ደግሞ አክብረን መገኘት አለብን። የሰውን ሰው አክብሮ ትልቅ ደረጃ ሰቅሎ ብዙ ነገር አድርገው ሲጠብቅ እኛ ማበላሸት የለብንም። የመረ አሁን በቤተሰቦች ቤተሰቦቻችን ፊት እየጠየኩት ነው። እኔ ከዛ ከሄድን በኋላ ነው ነገሩን ያለውን ነገር ማሳየት የምፈልገው ለእናንተ ማሳየት የምፈልገው። እሱ ደግሞ ነገ ዛሬ እያለኝ ነው። አንድ በሉልኝ። ያው አይደለም በቃ አመልህን በጠቅላላ ስማኝ ነው እኔ እሄዳለሁኝ ችግር የለም እኔ ብዬ እሄዳለሁ፣ ምናምን እኔ ብዬ ሳይሆን መሆን ያለበት በቃ ራስህም ደስ ብሎ ፈልገው። እንዲያውም ከኔ በላይ እኮ አንተ ነው መጓጓት ማለት፣ ከኔ በላይ አንተ ነው ጓጉቴ የነበረው አሁን ላይ ለምን እንደቀዘቀስ አለቅም። አረ እኔ ቀዝ ግዬ ሳይሆን የምሬ ነው። አይ የሆነ ነገር ወይም ካላ ደግሞ ንገረኝ፣ ችግር የለም አይ እንደዛ ሳይሆን ምንም ነገር አይ፣ እንደዛ እንድታስቢ አልፈልግም። በተለይ በተለይ በዚህ ሰዓት እኔን እንድትረጅኝ ብቻ ነው የምፈልገው። ማለት ጉዳዩን በጣም ነው የምፈልገው፣ በጣም ነው የጓጓሁለት። በህይወቴ ማድረግ ከምፈልጋቸው ነገሮች ዋነኛና መሰረታዊ ነገር እሱ ነው። ግን በቃ የሆኑ ነገሮች አሉ አሁን ላይ አይ ግን አሁን ላይ እንደዛ እየመሰለ እንደዛ ስጋት እንዲገባች አልፈልግም ሶፊ ቆይኩ ማለት ቢያንስ እንኳን ከአስራ አምስት ቀን በላይ ሊሆን እኮ ነው። ይህን ነገር ከሰብ ነው ገባሁ አይደል? ግን እኔ በቃ በጣም እየተረዳው ነበረ። አሁን ላይ ግን በቃ መረዳሽ አይደለም። በቃ ማለት በዚህ ምናምን ልንገርህ ብዬ ነው። ምክንያቱም ሀሳብም ካለህ ለእኔ ብቻ ሳይሆን ለነሱ እንድትነግራቸው ስለፈለ ይሄን ነገር እዛ ጋር ሄደን ነው። ፍርሃትሽን ምናምን ስጋትሽን አስወግጂ ሶፊ። እየፈራሽ አይኑ መሆን የለበት ሶፊ፣ ግንኙነት ላይ ማለት ነው። እነዚህ አይነት ፍርሃቶች ያጠልሻሉ ግንኙነትን እና ፈርቼ አይደለም። ይሄን ነገር የሚያጠለሸው ምንደሆን ታውቃል? በየቀኑ ጊዜ ቀኖቹን ቀኖቹን እያረዘምኩ ነው ምንም ምንት

ቀይቀ መጣውን ነው አይደለም። ማለት ለምን ጉዳይ ነው የጠራኸኝ? አንደኛው ሲቀጥል ምንንች ምንድን ነች? ገባህ አይደለ? ይህን ጥያቄ እንድትመለስልኝ። ምን አገባሽ አንቺ፣ እነ ስራቴን ምን አገባሽ? ያምሻል እንደ ጤነኛ ነው የሚያምሽ ጤነኛ ነው፣ አያስጠላሽም እንደ አንቺ

ቶፊቅና ደግሞ ሮዛ አሁን ይሄን ድራማ ግን እንዴት ነው ሁለቱ በተለያየ እየሰሩ ነው ግን አሁን ቶፊቅም ጠፍቷል እነሱም እንዴት ነው እያደረጉ ያሉት እስኪ እናንተን ሀሳብ ነው

ኧረ ጎረቤት፣ አታስረብሹ። ልጁን ታባርሩብኝ። ያላችሁን ሰው ቤት እኮ ነው የመጣሁትኝኖን ጥያቄ ልጠይቀህ። አንኳኳቸው በእርግዳ ገባች ሰው ቤት

ለመጀመሪያ ስነ ስርዓት አስተምራ አልደረሽብኝም። ለዛ ነው ዝላይ ምን እኔ ምንም አልኩም። እሱ አንቲ እየተናገረችኝ ያለችው እኔ ምን አደረኩሽ? እኔ ያደረኩሽ ነገር አለ መጣሻለው ስለመለሱለው። ከዛ አልከፈታችሁ ልኝም ከፍቼ ገባሁ። ምንድን ነው ታዲያ? እኔ መምጣት ይሄን ያህል መቀመጤ ምን አንጠረጠርሽ? አንችስ እኔ መምጣት ምን ነው ነገር አለ ከፍተሽ መተሽ እኮ

እኔ በሷ ብለው የማላስረዳት እኔም በቃ ጓደኛ አታውቂያትም። ለምረው አሁን የምትጣሉበት ምክንያት አላችሁ? አይ እኔ ስመጣ በጣም ተናደደች። እኔ አንተ ልጠይቀህ ነው የመጣሁት። እሷ ደግሞ በጣም ተናደደች። ምንድን ነው ሄ ላ ምን አድርግ፣ ጠላቷ ነው ምን አደረግከው? ከመጫዎች ማለት ነው እንደዚህ በቃ እንደ ሃያ ብለሽ ምላሽን ከመዘርጋትሽ በፊት ማለት ነው። መጀመሪያ ያለብሽን ነገር ለማስረዳት ሞክሪ። አንቺስ እኮ የተናደድሽው እኔ መምጣቴ ምንም አያናድም። ለጠይቀው ነው የመጣሁት። ምንም ያናድድ ነገር እኮ አይደለም። ቆይ ላውራችሁ። ምንም ያናድድ ነገር እኮ አይደለም። መግባባት ትችላላችሁ። አዎ እንግባባለን። ችግር የለውም። በቃ አስወጣት። አንዴ ነው እንዴ ነው ትራስሽ እንዴ ትትረጋለች። እኔ ደግሞ እሱም የተረጋጊ እንጂ ነውጪ ራስ ሰው ቤት እኮ ነው ያለ። ነው ምን ሆናችኋል እንዴ ችግር አለብሽ እናት? ፈርቼሽ አይደለም። በነገራችን ላይ ገባሻ አይደለም? ሰው ቤት ስላለው ማለት ነው። እንዳንቺ ይልሽ ባለዬ አላሳደገኝም ገባሻ ሰው ቤት ስላለው ነው። በጣም እያከበርሽ አይ፣ እንውጣ። አስወጣት ያለበል እዛ ማለት ነው ያለው ነገር በሙሉ እዚህ ጋር አቅቶ ነው የምሄደው። ገባህ አይደለም እኔ እዚህ ጋር የምትል በማንም ሰግጤ ስነ ስርዓት ይኖርሽ፣ እሺ። አብሽን አትክፈቺ። እንደመጣልሽ ራስሽ ነሽ፣ እሺ። በጣም እየታገስኳት አናቷን እንዳላፍር አናቴን ምክንያት አላቸው። እኔ ሰው ቤት ነው ብዬ ማለት ነው በጣም አክብር ይሻልሽ። ችግር አለብሽ? ከኔ ምንድነው ችግር? እኔ ምን አደረግሽ? እንታወቃለን፣ እንታወቅ እና ምንድነው? እኔ ልጠይቀው ነው የመጣሁት። ምንድነው ችግር እንዲሚያደረግሽ አንቺ? ምንድነው ችግር? ምን ችግር የለብኝም። እንደምታፈቅሪው ብዙ ነገር እንደምትልኪ አቅያለሁ። ፍቅር ደግሞ በጊዜ በቃ። እኔ ማለት ነው እናት እናት ተሰድበኝ።

ለሰው ቤት መተሽ ማለት ነው። እንደዚህ አፍሽና አትከፈል፣ ዝም የሰው ግቢ ነው። ወይም ደግሞ እኔ እንትን

እንደዚህ አይነት ነገር የምታደርግ ከሆነ ሲጀምር የምታደርገውን ነገር አስተካከል። እኔ ምን የምታደርገውን ነገር አስተካከል። እኔ ጋር እንደዚህ አይነት መሳፈጥ፣ እንደዚህ አይነት ምናምን የሆነ ነገር አይመቸኝም። ገባህ አይደለም? እኔ ዛሬ ለአንተ ስል ተሸንፌ ይሄዳለሁ ተሸንፌ ይወጣለሁ። ሁኔ ግን እንደዚህ አይነት ደግሞ የመንደር ጥርቅም እያመጣ እኔና አንቺ አንላቀቅም። ገባሻ? እኔና አንቺ ገና ይሄ ጅማሪ ነው አንላቀቅም። አታውቂኝማ። እኔና አንቺ ማለት ነው እኔና አንቺ አንላቀቅም። ደግሞ እንደ ሰው ክብር አያውቅም ሲጀመር ፍቅር እንደዚህ ነው ነው። ከስም ያደርገው ጀማራችን ነው። እኔና ፍቅር አንላቀቅም። አሁን ወጣላችሁ ጨረሳችሁ።

ትቀቀኝ ታረጋግች እኮ አዳመጥኩ ታረጋግች አዳመጥኩ ግን የሆነ ነገር እንዳለ ፈርተ ነው እያያህት ያለው አይደለም እኔ ለአንተ ብዬ እኮ ነው አንተን አክብሬ እኮ ነው ዝም ያልኩ ታረጋግች ስሚ ስሚ የምታዳምጭ አዳምጭ ችግር አለ ምን ችግር ያለብሽ

ቪዲዮ ይደርሳችኋል ማለት ነው። ይህንን ስፖንሰር አድርጎ ያቀረበው በድጋሚ ኢትዮስፔር ማርኬት ነው። እናመሰግናለን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።